አመሰግናለሁ እደዋለሁ። ሰው አለ እኮ መች እነጋገራለሁ? ና እና ታልተነጋገሩ ምን ላድርጋቸው? የቆጥርልሻለሁ

እስክንሻል ሊንክ ምናምን ሰብስክራይብ የምንደራረግበት ሰዓት ነው። እስኪንትንታሩ ችግር የለውም አሁን ስንት ሰዓት ነው? ገና ሰላሳ ሰባት አንድ ሰዓት